ከመጣሁኝ ስጋ ነው ስበላ የነበረው። የተመቸኝ ነገር ቁርስ፣ ምሳ፣ እራት ስጋ። ለዚህ ስጋን በልታ ጠብ የሚል ነገር ነው። ባንድ ቀን ለውጣለን እና አንቺ ቀርልም። ቤተሰቦቿ ማለት ነው 19 ኪሎ ነው ያስረከቡኝ እንዳመቸኝ

መልሺ ለውደድህ መልሺ አው ከራሴ ቀንሺ መልሺ ለአፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ለውደድህ ጨምሬ። ሰላም ሰላም ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛለን እግዚአብሔር ይመስገን። ያው ወቢቷ ሀዋሳ ከገባን በኋላ ትንሽ ያልተጠበቀ ነገር ተከስቷል። እኛ እግራችን ገና ሲረግጥ አገሪቷ ዝናብ በዝናብ ሆናለች። ምንም መውጣት እስከማንችል ድረስ ማለት ነው። ምክንያቱም በጣም ብዙ ፕሮግራም ነበረ፣ ግን በዝናብ ምክንያት ያላሰብነው ነገሮቹ ብዙ ነገሮች ተበላሹብን ምናምን እና ወተን ዝናብ ቀጥቅጦን መልሶ ገብተን ምናምን ነበርና ትላንትና ያው መምጣት ያልቻል ነው። ለዛ ነው በጣም ይቅርታ። ዛሬ ግን ያው ከዘነበም ይዝነብ በስብሰነም ቢሆን እንመጣለን ብለን ያው እናንተንም ሰርፕራይዝ ለማድረግ ማለት ታውቃላችሁ፣ ሀዋሳ ስትመጡ ብዙ ነገሮቹ ውብ ናቸው አሳው እንግዳ አቀባበላቸው፣ ሁሉ ነገር መስተንግዷቸው፣ ሰው ወዳድ ናቸው እና በጣም ነው ደስ የሚለው። እና አሁን ያለ ነው ሌዊ ሪዞርት እንገኛለን። ሌዊ የመጣችሁ ሰዎች በጣም ታውቁታላችሁ። ውስጡ በጣም ነው የሚያምረው፣ በጣም ልዩ ነው። ገና ከመግባታችን አስደምሞናል። እና ቤተሰብ እንደዚህ አይነት ልብስ ማቻ ሰርቼ ሳይሆን ገዝቼ ለባለቤቴ ሰጥቻት ልብስ ልትቀይር ውስጥ ገብታለች። እና እስከምትመጣ ድረስ ያው እንደዚህ ውብና ጣፋጭ የሆነ ጊዜ እንድናሳለፍ የረዱን በጣም ብዙ ሰዎች አሉ። ያው ከጀርባዬ አልናገርም እና ቤተሰቦቼ እንዴት አያችሁኝ ከአስር ስንት ሰጡኝ ላችሁ? እኔ ራሱ እንደዚህ ከመጣው በጣም ቆየው። ልብሱን በጣም ነው የወደድኩት። ከልብ ከልብ አመሰግናለሁ እና ቤተሰቦች ዛሬ አሪፍ ቀን ልናሳልፍ ያው ከቅመሜ ጋር ብዙ ፕሮግራሞችን ይዘናል ግን ዝናቡ ደግሞ አላሰራ ብሎናል። ከከበሰበስንም እንበስብስ ከምንም ከሆነ ምንም የሚፈጠር ብለን እዚህ መተናል። ያው ሁሉም ነገር የምናሳያችው ይሆነ። አሁን ቢች ዳር ነው ያለሁት። እንግዲህ ስትመጣ ደግሞ የበለጠ ፋፈሽ እንላለን። ያው ጥሪያሳ ሙክር ያላቅም። ጥሪያሳ ለመብላት እቅዳለኝ። ቀጣይ ደግሞ ብዙ ነገሮችን የማደርግበትም ነገር አለ። ነገ ደግሞ በተሻለ ቪዲዮ በምርጥ ቪዲዮ እንመጣላቸዋለን። ዛሬ ግን እንደዚህ አምሮብን ያው እንዳልጠለፍባት ቆየች። ከተጠለፍኩም አይመለከተኝም። እንግዲህ ስትመጣ ቤተሰብ፣ ወደ አዲስ አበባ መሄድ አለብን ማለት አለብኝ። ምክንያቱም እዚህ በቃ አየሩ እየተመቸኝ አይደለም፣ ለስራም አልተመቸንም፣ ለመውጣትም አልተመቸንም ብዬ ወደ አዲስ አበባ መመለስ አለብን ምናምን ብዬ

አምሮባት ዋው፣ እየመጣች ነው። ቤተሰብ እንዴት እንዳማረባት የማያረጁበት የማያልቅ ቁንጅና የማይደርቅም አይነት ለዘመን የጸና ከጥንት ከጽንሳዳ ሳዳ እንዴት እንዳማረብሽ በማን እንደወጣው ግልጽ ነው። ቤተሰብ ጥፋት አጠፋ

እንደዚህ ሳቅፋት ይመቻቸዋል አይደል? ቤት ውስጥ ብር እንዴ? አይደብራ በርቀት። እሺ ካሁን በኋላ በርቀት ነው ማቅፋት። ምክንያቱም ወይ ከንፈረሽ ማለት ነው ወደ ጀርባ ሻዙሪውና እንደዚህ ለቃ ታበቃ። ስንገናኝ እንደዚህ ስንገናኝ እንደዚህ እንተካከ እንደዚህ ይሻላል። ግን ዛሬ እሺ ልስማ። ግን ዛሬ በቃ ቤተሰብ አንደኛው ዊ ሰላም ቤተሰቦቻችን እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። ያው እንግዲህ ከተማ ስንቀይር ትንሽ ጥግብ ጥግብ አልነባቸው አይደለ፣ ያየሩ ጸባይ ነው እኛ ፈለገ ነው ሳይሆን ትንሽ አየሩ ያው፣ ነግራችሁ ልስ አልነገርኩ አልነገርኳችሁ ነገራችሁ። ወይኔ ቤተሰብ በቃ እኔ እንዴት ልበላችሁ፣ ልክ እኛ ከገባንበት ቀን ጀምሮ እየዘነበ ነው። ለምን ሀገሪቷን ያው የምትኖሩበት ታቆታላችሁ፣ በሙቀት በጣም ይታወቃል ሀዋሳ እና አሁን ግን በቃ ዝናብ ሆኗል። እና ያው ለመምጣት አልቻልንም። እና ለዛ ነው አፉ በሉን። ያው ብዙዎቻችሁ ፎቶ ስጠብቁ እንድንመጣ ስንጠብቅ ያጠበቃችሁ ሰዎች ነበራችሁ። ግን ደግሞ ያው እንደዚህ እንደዚህ ከተፈጠረ አይቀር በቃ እኔም አንድ ነገር ልነግርሽ ነው፣ ማለት እዚህ ዝናብ እያስቸገረንም ነው መስራትም አልቻልንም እንደዚሁ እንዳማረብን ወደ አዲስ አበባ ብንመለስ ምን ይመስልሽ ማለት ማለት ማለት ምንድን ነው ማለት በቃ ለስራም ስላልተመቸን እንቀጥታ ወደ አዲስ አበባ ብንመለስ ለስራ ስላልተመቸን ምን እስቲ አልታጣብኝ፣ ለስራ ስላልተመቸኝ ምን ምን ማለት ለስራ ስላልተመቸኝ ምን ማለት ነው፣ አዲስ አበባ እንሂድ። ምን ችግር አለው? በቃ እዚህ አልፍ ማለት ተመችቶኛል፣ ቤተሰብ እንዴ አንደኛ አየሩ ተስማምቶኛል፣ ሁለተኛ የሆነ በቃ ድጋሚ ማለት ነው የምንኖርበት ሀገር አይደለም ሀዋሳ ፣ ያው አዲስ አበባ ነው እኛ የምንኖረው። የሆነ ለመዝናናት የሆነ ቦታ ሄዳችሁ ጥግብ በጣም ነው።

ወደ ሃለው ማሳቤ አልተሳካልኝም፣ እና ያ መዝናናት ነው ያለብን። ሲጀመር ቤተሰብ ከአዲስ አበባ ወተን ለመዝናናት የመጣ ነው። ኦኬ፣ ሶ መዝናናት አለብን። ተመጣና፣ ኦኬ፣ እሺ

ፍራንክ ምናምን ነገር ያ አሁን ኑ ማስጠነቀቀ አድርግና እገልካለሁ። እሺ፣ አዎ እኔ አዎ እኔ የምፈልገው ለመዝናናት ነው። ሶ ከመጣሁ አይቀር በልቼ መብላቱ ልስ ማለት ነው ቤተሰብ ሰብ በጣም ምን እንጃን አላውቅም። እስካሁን ከመጣኝ ስጋ ነው ሰበለኝ የነበረው የተመቸኝ ነገር ቁርስ ምሳ፣ እራት ስጋ። ለዚህ ስጋን በልታ ጠብ ምን ነው ባንድ ቀን ለውጥ አለ እንዴ? እና አንቺ አይደለም ቤተሰቦቿ ማለት ነው 19 ኪሎ ነው ያስረከቡኝ እንዳመቼኝ። 19 ኪሎ ተቀብዬ 45 ኪሎ አድርሻለሁ። ግማሽ ሰውነት ነበር የዘጠኝ ወረኛ ሲጀመር፣ በፊትም እንደዚህ ነበርኩኝ እንዲያውም የባሰ ያው ታቆኛላችሁ። ከስቻለው በአንድ አመት ውስጥ አክስቶኛል መነመንኩኝ። ቤተሰብ ያው ከኔ ጋር ከሆነች በኋላ እንዴት እንደማረባት ታውቃላችሁ። እኔ የተረከብኩት ግማሽ ሰው ነበር። ሙሉ ሰው አረኳት። ሰው ረኩሽ፣ ምንም አልልልሽ ማለት ምንም አይደለ። ግን አሁን እንትን እፈልጋለሁ አንደኛ እንትኖችን ማብላት፣ ጦጦችን ማብላት። እሺ ሁለተኛ ከዛም በኋላ ሁለተኛ በመርከብ መሄድ፣ በቃ በእንደዚህ በሚያምር ባህር ላይ በመርከብ መሄድ ፈልጋለሁ። ሶስተኛ ደግሞ እያየን እንጨምራለን። ኦኬ ምን ይመስለካል? እኔም ያለንን ነገር ከዚሁ እንቋጫዋለን። ማለት ብዙ ነገር ነበር የጠበኩት። ነገር ግን እንደዚህ አይደለም። ነገር ግን የሚያምር ቦታ ማለት ይችላል። ሌዊ ሪዞርት በጣም ነው የሚያምረው። ቪው በጣም አብሶ ደግሞ በማታ ደግሞ ያለው ቫይብ ደግሞ ስታዩ ኦቨር በቃ ዩነ አይምሯችሁ የምታደሱበት ቦታ ነው። እና ተመችቶሻል። ከሩቅ ደግሞ ቤተ ክርስቲያን አለ። እዚህ እንደዚህ ፊት ለፊት ቤተ ክርስቲያን ይታያላ። ከተማችንም ያውና። አ እየጠሮሽ ነው፣ ጓደኞችሽ። አንይ ጓደኞችሽ እየጠሮሽ እንደዚህ ነው። እቾ አሁን ቤተሰብ እዚህ ምን ለጋብዝሽ፣ ሆቴል አለ የምትፈልጊው ምሳ ነገር በልተን ከዛ በኋላ አሳ ፍቅር ከኛ እንዳይለየን እንዲቃናልን ስራችን ጭቃጭቄ ወገድና ሰላሚ ሁለ ሁላችን፣ ኑሮ ለሰው ልጆች በእውነት ቀላል ስላልሆነች ዋዛ በሆነው ባልሆነው ይቅር ጭቅጭቃችን አይብዛ ንትርክ እንግዲህ ቤተሰቦች፣ ካፒቴናችን መጥቷል። ጀልባ እየተንቀሳቀሰ ነው። እኔ ይኸውልሽ፣ ማሪን አሁን እንግዲህ ቤተሰቦች አሁን ያለነው ፍቅር ይሄ እኮ አንዱ ብቻ ነው የሚቆደልኩስንይኔ የለውም ነው። እንግዲህ ቤተሰቦች አሁን ፍቅር ሀይቅ ነው የምንገኘው። አሁን የለ ጀልባችን ቢገለበት ይሄ አንሳፍፈናል ነው፣ ስዊሚንግ ስዊሚንግ እናደርግበታለን፣ እኗኝበታለን ነው አሁን እንግዲህ የምንገኘው ፍቅር ሀይቅ ነው የኔ ጣፋጭ በፍቅር ሀይቅ ለመጀመሪያ ጊዜ ኔና አንቺ አንድ ላይ ነን እና ዛሬ ለአንቺ ምገባልሽ በፍቅር ሀይቅ ስም ያው እኔና አንቺ ፍቅር ሀይቅ ከጎበኘን ለመጀመሪያ ጊዜያችን ነው ያው ብዙ ቦታ ቫኬሽን ከዚህ በኋላ እናደርጋለን ብዙ ቦታ ነው የሚቀረን ግን ግን አፍሮሽ ግን ማለት ነው ቤተሰብ እኔ አንቺን ማፈቅርሽ። ሞሪዮ ሞሪዮ የልቤ ወለላ እባክን ቀይረው ስምህም በሌላ እኔ አልቀየረም። ባይዘይ ማለት ነው በአይን ሲታይ ይሄ ሃይቁ ባይነ በአይን ሲታይ በጣም ሰፊ ነው። በጣም ማረምና በአይንሽ ለክተሽ አጨረሽው። ሶ የኔን ፍቅር ይዚናል የዚናል ነው ማፈቅርሽ የኔ ጣፋጭ ቀናችንን ብሩ ጣፋጭ ነው። አሁን መሽቷል ኦልሬዲ፣ ግን ዝናቡ አቆሞልናል። እንግዲህ ምንም ምንም ማለት አልችልም። እንግዲህ ራሳችንን እየጠበቅን እንዝናናለን ብዬ አስባለሁ። እናሽኝና ቁጭ በይ በቃ ያው እዚህ ፊት ለፊት የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል። የኔ ፍቅር የኔ ወለላ እንቅድሚያ ምሰጥ ከምንም ለእኔ በምድር ላይ ያለ ጉዳይ ነ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ እንቅድሚያ ምሰጥ ከምንም ለእኔ በምድር ላይ ያለ ጉዳይነ ደስታ ሲርቃት መንፈሴን ተስፋ ቆርጪ በራሴ ደምድሜ ነበር ሲጨንቀኝ መልሼ ለውደድህ መልሺ አው ከራሴ ቀንሺ መልሺ ለአፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ለውደድህ ጨምሪ አልበቃ ብሉኛል የእስካሁኑ ፍቅሬ ሽፍንፍና አድርጌ ውስጥ ላ ኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሼ ልውደድህ መልሼ አው ከራሴ ቀንሽ ህይወትና ተስፋ መኞትና አውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋኩለታ አልፎ ሚያጌቱበት ጥበብ ነው ትዝታ

ታሪክ እንደገለም ዘመንን፣ ወዴት ነው እየሄደን ያለን? የፍቅር ሀገር አሞራ ገደል፣ ምን ልናበላ ጦጣ ነው ጂንጀሮ ነው እንጂ ምን ነበር ያለው ስሙ ጉሬዛ፣ በእውነት ትለያለ ጉሬዛ፣ ወይኔ እነዚህ ናቸው መታ